ናእዳጣ ሳታውቅ በመዘባረቋ ምክንያት እናትየዋ ጆሯቸው ላይ አባቴ ስትል ድምጿን ድንገት ይሰማሉ። ታዲያ ይህንን ድምጽ የሰሙት እናት ወደ ሳሎን ይመጣሉ። ሳሎን ላይ መተውም አባትና ልጅ አንድ ላይ ቁጭ ብለው እያወሩ በነበሩበት ቅጽበት አባት ልጁን ዝም እንድትል እየደረገ ነበረ። ድንገት የደረሰችው ታዲያ ድንገት ሲያያት ሁለቱም ይደነግጣሉ። ዳጣ ነገሮቹ ሁሉ ግራ በተጋባ ስሜት ሆና ለመመለስና ያሰበችው ሌላ እንደሆነ ለማስረዳት ሞክረች። እናትየዋ ግን ምንድን ነው የሰማሁት ደረጀ እያሉ ወደሱ ጠጋ ይላሉ። አቶ ደረጀም ተደናግጦ እንደዚህ ይላታል፣ ይውልሽ እንደምታስ ቢ አይደለም ብለው ካፎ ላይ ምንጥቅ አድርጋ ዳጣ እንዲህም ትላለች። አይ እንደዛ እኳ አይደለም እኔ ቤተሰብ ስለናፈቀኝ ቤተሰብ ስለለለኝ ደረጀን አባዬ፣ አንቺንም አዬ እህቶቼን ደግሞ እህቶቼ ብላቸው ችግር የለውም ብዬ ነው ሰው ስለናፈቀኝ ነው ብላ ነገሩን ላለማለባበስ ትሞክራለች። ታዲያ አቶ ደረጀም ነገሩን እሷ እንዳለችው ነው ብለው ሚስታቸውን አፏን ያስይዛሉ። ታዲያ እሷ ግን ምንም አልተዋጠላትም። አቶ ደረጀ የገባበትን ነገር ማጥ ውስጥ እስከገባ ድረስ ይሄን ነገር እንዴት ብዬ ልውጣ ብሎ በሀሳብ ማዕበል ተውጧል። ታዲያ ሚስቱንም የማሳመን ግዴታ የራሱ ነው። ና ይውልሽ እኔ ናት በቃ ይውልሽ እንደዚህ ነው እያለ ሊያባብላትም ይሞክራል። ሚስትየዋ ግን ልትባ ሊያባብላት በፍጹም ፍላጎት እንደሌላት ትገልጽለታለች። ታዲያ ዳጣም ለማውነቱን ለማስረዳት እየታገለች ባለችበት ቅጽበት ነበረ ትንሽ ውጪ ተብላ እንድትወጣ የተደረገችው። እሷ ከወጣች በኋላ ደግሞ አቶ ደረጀ ቤት የእግዚአብሔር ነው። ስለዚህ ለምን እንደዚህ ትወኛለሽ? ልጆቻችን እንደ ህትዋ ብታያቸው እኔና አንቺንም አባዬ ማየ ብትለን ምን ችግር አለው? ሰው የራባት ልጅ ናት ብሎም ማስተባበል ይሞክራል። ታዲያ እናትየዋ ግን ይሄን እውነታ በፍጹም አምኖ መቀበል አልቻሉ። አቶ ደረጀ ግን እየተቅለሰለሰና እሴት ልጅ መቼም ውብ ቃሎችን ትወዳለች እና ነገሮችን እንዲቀዘቀዝ በረድ እንድትል ያደርጋታል። እሷም በሀሳቡ ተስማማለች። ታዲያ ወጣ ብለውም ልብስ እንዲገዙላት ይነጋገራሉ። ልብስም፣ ቀሚሶችንም አበላሏንም ታስተካክል ብላ ትለዋለች። እሱም በሀሳቧ ተስማምቶ እሺ ብሎ ወደ ገበያ ይዟት ትሄዳል። ነገር ግን እዚህ ጋር ከገበያው በፊት ሌላ አዲስ ተንኮለኛ የሆነችው አበጌለሽ ሌላ አዲስ ተንኮል ጠንሳለች። እሱም ከአብል ጋራ ያለውን ነገር ለማጣላት ስትል ዳጣን ወዳልሆነ ሁኔታን የከተተቻት መጽሐፍ እንድትቀድና ቲክቶክ ላይ ቫይራል መውጣት እንደምትችል ታዋቂ መሆን እንደምትችል ከዛ በኋላ ታዋቂ ከሆነች ሁሉም ሰው እየመጣ ፈሪ ሚልኝ እንደሚላት ትነግራታለች። የውሃና ቀና ልብ ያላት ዳጣ እሺ ብላ በሀሳቧ ተስማምታ የመጽሐፉን ትቀዳለች። መጽሐፉን እየቀደደች ተንኮለኛው አበጌለሽ ትቀርጻትና ወደ ቲክቶክ ለመልቀቅ ነው ትላታለች። አሳይኝ ስትላትም ፍቃደኛ ልትሆን አልቻለችም። የዋሃ ዳጣ እየተደሰተች ከአባቷ ጋር ወደ ገበያ ወታለች። ታዲያ አበጌለሽ የእሷ ፍላጎት ናታንን የራሷ ማድረግ ነው። ናታን ደግሞ አይኑ ከዳጣ ላይ አርፏል። ይህንን አይኑን ለአንስታ ወደ እሷ እንዲያደርግ ፍላጎት አላትና ዛሬ እድሉን ተጠቅማ መጽሐፉን የቀደደችው እሷ ናት ብላ እንዲጠላትና እንዲጣሉ ነበር ፍላጎቷ። በሌላ በኩል ሰራተኛዋ ልጃ እንደሆነችም ልባችን ይጠራጠራል። ሁኔታዋ እናት ነው የምትመስለው፣ ልቧ እንስፍስፍ ይልላታል። ታዲያ ውሃ ሻውር ቤት ገብታ ፊቷን እየታጠበች በነበረችበት ቅጽበት ተንኮለኛዋ ና ክፉዋ አበጌለች ትመጣለች። ትመጣናም ናታን የት ነው ያለ ብላ ትጠይቃታለች። ናታን እያለች ትንሿ እህቷም ቀስ እያለች ትመልስላት ስትሞክር፣ አበጌለች ግን ነገሩን ወደ ሌላ ቀይራ አይኗን ስትገልጥላት እፍ ብላ ሳሙናው እንዲገባባት ታደርጋታለች። በዚህ ጊዜ ነበረ ውሃ እጅግ በጣም የተበሳጨችው። ታዲያ ብስጭቷን ለመወጣት ስትል ቆይ አገኝሻለሁ እያለች ሳሎን ላይ ትራሶችን እየደበደበች ከመቅጽበት እናቷ ትመጣለች። እናቷ ስትመጣም የኔ ልጅ ምን ሆነሻል? ምን ሆነሽ ነው ያኮረፍሽው? ትላለች። እናቷንም የሆነውን ነገር ትነግራታለች። እናትየዋም እንደው እናንተ ልጆች መቼ ነው የምታድጉ? እያለችም ልጆቿ እንዲስማሙ ቁጣና የእናት ጠግዛ ስንት ለግሳታለች ታዲያ ውሃ ግን ያደረገችው ድርጊቷን እንድታቅ አልለቃትም እያለች ለእናቷ መልስ ትሰጣታለች። እናቷም ታናሽና ታላቅ ናችሁ፣ ስለዚህ መስማማት አለባችሁ እያለችም ስታባብላት ትቆያለች። በሌላ በኩል ዳጣ ከአባቷ ጋር ዘና ፈታ እያለችም ትገኛለች። ነገር ግን ውስጧ አንድ ጥያቄ አለ፣ እናት የሚል ጥያቄ። እናቷ በህይወት መኖርና አለመኖሯን ማወቅ ትፈልጋለች። አባት ግን ዛሬ ላይ ፈቃደኛ ሆኖ እናትሻለች ብሎ ሊነግራት በፍጹም አልፈለገም። እሷ ግን ሁሉንም ነገር አድርገህልኝ ይቅርብኝ፣ ነገር ግን አንድ ነገር ፈልጋለሁ ትለዋለች። ምንድን ነው እሱ እያለም በመንገድ ላይ ልብስ ገዝቶላት ስለነበረ እያሸበረቀች እና በደስታ እየፈነደቀች አባ፣ እኔ አንድ ነገር ነው የምፈልገው እናቴ በህይወት አለች ትለዋለች። ይህንን ጥያቄ ሲሰማ ሁለተኛ እንዲህ አይነት ነገር እንዳታነሽብኝ አላልኩሽም ነበር ይላታል። እሷ ግን በቃቶ፣ እኔ ግን ምፈልገው ይሄን ነበር ብላ በእጁ የያዘውን ልብስ መንጠቅ አድርጋ እየሮጠች ትሄዳለች። ዛሬ ደስታዋ ሙሉ ባይሆንም፣ ነገር ግን ግማሽ ደስታ ላይ ናት። እጅግ እየቦረቀችው ነው። አባቷንም የሚናገርባትን ሰው ወርዳ በቴስታ መማታትን ጀምራለች። አባት ልጁ ለሱ ሞገስ እንደሆነችው እየተመለከተ ልቡ በሐዘን ተሰብሯል። ትናንትና ያደረገው ድርጊቱ በጸጸት እየገረፈውም ይገኛል። ታዲያ ነገር ግን ወደ የት ያመራ ይሆን? በሌላ በኩል አቤል ወደ ቤት ተመልሶ መጥቷል። ታዲያ የተቀደደውን መጽሐፉን ሲመለከትም ልቡ እጅግ በጣም አዝኗል። እንዴት መጽሐፌን ማን የቀደደ ብሎ በትካዜ ዓለም ተውጦ እያለ አበጌለች ትመጣለች። መታም ነገሮችን መጎንጎን ትጀምራለች። አየህ ይኸውልህ እኛ መጽሐፍ ስንቀድብህ ትቆጣ ነበር፣ ዛሬ ግን የማያውቅ ሰው መጥቶ ቀደደብህ ትሏለች። ቆይ እንዴት ሊሆን ይችላል? መጽሐፍ እኮ ህይወት ነው እያለም መናገር ጀመረ። ለማይገቡ ሰው ቢነግሩት ምንም ዋጋ የለውና እሷ ግን ነገሩን ማቀጣጠል ነው የጀመረችው። ቲክቶክ ላይ የለቀቀችውን ቪዲዮ ይሄው ስትቀደው እሷን እች የቀደደችው ብላ ታሳዩዋለች። አቤልም እጅግ በጣም ተበሳጭቶ ድርጊቱን እንዴት ልትፈጽመው ጫለች እያለ ከሌናው ጋር እየተሟገተም ነበር። ከትንሽ ደቂቃ በኋላ ቆየት ብሎም ወደ ኩሽና ያመራል። ታዲያ ኩሽና ጋም ሂዶ ሰራተኛዋን አይናይኗን እየተመለከተ እኔ የምልሽ ዛሬ በጣም ከፍቶኛል ይላታል። ምን ሆነ ስትለው መጽሐፌን ዳጣ ቀደደችብኝ ይላታል። እኮ እንዴት ብላ ትጠይቃለች። አበጌለች ነች የነገረችኝ፣ ደግሞ ስትቀደውም በፎቶ አሳይታኛለች ይላታል። ሰራተኛዋ ግን የሆነው ነገር ግራ ቢያጋባትና የአበጌለች ድርጊት እንደሆነ ስለምታውቅ ብቻ እኔ ግን አይመስለኝም፣ እውነታውን ከእሷ ብታጣራ ይሻላል። ልጅቷ ግን ቆንጅዬ ነች አይደል? ትለዋለች። እሱ ልቡ እንዳረፈባት አውቃለችና ቆንጅዬ ነች። ነገር ግን እንዴት እንደዚህ ሊሆን ይችላል? ይላታል። አዲስ ህይወት ልጀምር ነው አላልሽኝም ነበር? ለምን ተውቸው እዚህ ቤት መውጣቱን ብሎም ይጠይቃታል። ከዚህ በፊት ከዚህ ቤት ልወጣ ነው ብላ የወሰነችው የቤት ሰራተኛዋ እዚህ ጋር የመጣችውን አዲስ እንግዳ ስትመለከት ልቧ ውጭ ውጭ ሌላት ፈቃደኛ አይደለም፣ አብራ መኖር እንፈልጋለች። ምክንያቱም ልጇ ናት መሰለኝ። ታዲያ ቆየት ብሎም ጥሏት ይወጣል። ታዲያ አበጌለሽ እየተጠባበቀች ያለችው ስትመጣ መጣ አቤል የሚያደርጋትን ነገር ነበረ። ጥበብቆች የጀመረችው ቡና ተቀራርቦ ቤቱ ፏ ብሎ ሳቅ፣ ጨዋታው ደርቶ እየተጫወቱ በነበሩበት ቅጽበት ድንገት ዳጣና ደረጀ ይመጣሉ። ታዲያ ደረጀ እጇን ይዟት ነበረ። ባለቤቱ እሷን ስትመለከት በድንጋጤ አይኗን ከእነሱ ላይ ማንሳት አልፈለገችም። ታዲያ ዳጣም የለበሰችው ቀሚስ እጅግ ውብ እና የአማረ ከሰውነቷ ጋር የተስማማ ነበር። ይህንን የተመለከቱት ሁሉም አፋቸውን ከፍተው አይናቸውን ከእሷ ዳጣ ላይ ያሳርፋሉ። የቤት ሰራተኛዋም ቡና አትታ ከእሷ ላይ ታሳርፋለች። አበጌለሽም በንዴት እየጨሰችን ቢሆን የውዴታ ግዴታም ቢሆን ታያታለች። አይነኗን እየተመለከቻቻት ነበር። አቤልም እሷን ሳይ ልቡ ተድከክ ብሎበታል። ሳይፈልጋትም አልቀረም። ውበቷ እጅግ ጎልቶ ታይቶታል። ውሃ ልብ ቀናነች እና ተነስታ ታቅፋታለች። እንዴት እንዳማረብሽ ስላታለች። ዳጣም ሁሉ ጊዜ ደስተኛ ናትና ዞር እየዞረች እየተሽከረከረች ቀሚስ ለበሰች ዳጣ ትላለች። በዚህ ጊዜ እናትየዋ ትንሽ ፈገግ ትላለች። ምክንያቱም ልብሱ እንዴት እንደዚህ እንዳማረባት ስትመለከት ግራ በመጋባት ስሜት ተሰምቷታል። በሌላ በኩል አበጌለች እጅግ በጣም ንዴቷ እየጦፈ መጥቷል። ተነስታም ትሄዳለች። እንደውም ቀሚሱ ለእኔ ይገባኛል የሚል ጥያቄም አቅርባ ነበር። እናት ግን ጥያቄዋን ውድቅ አድርገውባታል። አቤል ፎቶ ላንሳቸው እያለ እህትና እህቶቹን ውሃንና ዳጣን ፎቶ እያነሳቸው ፈገግ በሉ፣ እንዴት አባታችሁ እንደምታምሩ እያለም ነበረ ታዲያ ድንገት እናትየዋ እኮ ማነው የሚያምር ትለዋለች። ካለበት የማዕበል ወጥ ባደረገበት የፍቅር ማዕበል ታስወጠዋለች። ታዲያ አቤልም ዳጣን ነይ አንዴ ይፈልግሻለው ብሎ ወደ ክፍሉ ይዟት ይሄዳል። ክፍሉም ወስዶ ቆይ ዳጣ ዛሬ ያደረግሽውን ግን ታውቂዋለሽ ይላታል። ምን አደረግኩኝ ስላለች ግራ በመጋባት ስሜት ሆና ዛሬ የሰራሽውን አታውቂው? መጽሐፍ ለምን ቀደች? እኔ እኮ መጽሐፎችን በጣም ነው ምወዳቸው ይላታል። እኔ የቀደድኩት እኮ ቲክቶክ ላይ ቫይራል ትወጫለሽ፣ ከዛ ደግሞ በሰዎች ዘንድ ትፈለያለሽ፣ ትፈርሚላቸዋለሽ ትለኛለች። ማን ያለሽ ይላትም አበጌለሽ ትለዋለች። እሱም አይደለ ብሎ ጥሏት ይወጣና ቆይ እንደዚህ ጠብቂኝ ይላታል። ምን ሊያመጣ እንደሆነ ግራ ተጋብታ ዳጣ ቁማ እየጠበቀችው ነው። ድንገት ደግሞ አበጌለሽን ይዞላት ይመጣል። እሷ ግን እንዲህ ነበረ የፎከረችው፣ ቆይ ዛሬ ይቺ ክፉ ብርግድ እንተያያታለን እያለች ነበረ ታዲያ አናሁን ተገናኝተዋል። ዳጣ አንስታ ዱላ ትመታት ይሆን ወይንስ እንዴት ይሆን ይሆን? አቤል ይዟት መጥቷል። አበቄልሽ ጉዶ ፈቷል። በቀጣይ ክፍል ምን ይሆን ይሆን? ብቻ ዳጣ አናቷን ብላ እንዳጥላትና ነገሩ ክትክት እንዳይል ፍራቻ ላይ ነን። የቤት ሰራተኛዋስ እሁን የዳጣ እናት ትሆን ወይንስ በቀጣይ ክፍል የምንመለከተው ይሆናል። ታዲያ እናንተም ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ ቀጣይ ክፍሉም እንዲደርሳችሁ የደውል ምልክቷን በመጫን አብሮነታችሁን እንድታሳዩ እንላለን። ጤና ይስጥልኝ።